በደቡብ አፍሪካ ጆሐንስበርግ ከተማ የተካሄደው የቡድን ሀያ ጉባኤ የመግባቢያ ሰነድ ወይም አዋጅ አጽድቆ ተጠናቋል። ያጸደቁት ሰነድ የባለ ብዙ ወገን ልዕለ ኃያል ኢኮኖሚዎች ትብብርን ለማጠናከርና ፍትሃዊ ዓለም አቀፋዊ መልካም አስተዳደርን ለማስፈን የሚያስችል አዋጅ ነው ተብሏል። ይህ ጥሪና አዋጅ በጆሐንስበርጉ ጉባኤ የጸደቀው ዓለም በከፍተኛ ደረጃ በዋልታ ወይም ጎራ በተከፋፈለችበት ትብብርና የጋራ ተጠቃሚነት ወይም ወዳጃዊነት በተጎዳበት የአንድ ወገንተኝነት ልዕል አያልነት አሁንም እየታገለ ባለበት የገበያ ጥበቃ ወይም ፕሮቴክሽኒዝም በነገሰበት የዓለም ጂኦፖለቲካዊ መቃቃርና ውጥረት ዓለም አቀፋዊ የፖለቲካና የኢኮኖሚ መልክዓ ምድሩን እየቀየረ ባለበት የዓለም ኢኮኖሚ የማገገም ሂደት ደካማ በሆነበት የሀገሮች የልማትና የሀብት ደረጃ እየሰፋ በመጣበት በአጠቃላይ የዓለም ጣጣ በበዛበት ወቅት የጸደቀ ሰነድ ነው። የተባበሩት መንግሥታት ድርጅትን አይነት የባለብዙ ወገን ትብብርን ለማስጠበቅና ለማስተዳደር የታቀዱ ተቋማት ራሳቸው በዓለም የጎራ ክፍፍል ውጥረት ውስጥ እየተመሰቃቀሉ ባለበት ወቅት የጸደቀ የመግባቢያ ሰነድ ነው። ይህ ወቅታዊ ዓለማዊ ሁኔታ የዓለም የመልካም አስተዳደር ጉድለቶችን እየጋበዘ ስለሆነ በተለይ ግሎባል ሳውዝ የሚባሉት የደቡብ ደቡብ ትብብር ሀገራት ይህንን ለመቀበል እንደሚቸገሩ በጋራ ተግባብተው ባጸደቁት ሰነድ ላይ አውጥተዋል። ከዚህ ሌላ አሁን ያለው የዓለም አስተዳደር ስርዓት የደቡብ ደቡብ ሀገራትን ፍላጎት የማያንጸባረቅ ብቻ ሳይሆን ድምፃቸውን ለማሰማት ተገቢውን ውክልናም የሚሰጥ ባለመሆኑ ተቀባይነት የለውም ብለዋል። በሁለት ቀናት የጆሃንስበርጉ የቡድን ሀያ ጉባኤ የዓለም ሀገሮችን ትብብር ወይም ድግግፍን ወይም ሶሊዳሪቲ እኩልነትና ቀጣይነት ያለው ስርዓትና አቅጣጫን ዋና ኃይለ ቃሉ አድርጎ ለተግባራዊነታቸው ለመስራት ቃል ገብተው ተፈራርመውበታል። አሁን እርግጠኛ ባልሆነውና የማይጠበቅ ሁኔታ ሊፈጠርበት በሚችለው ዓለም የባለብዙ ወገንተኝነት ትብብርን መልቲላትራሊዝም ይሉታል ስሜትና መንፈሱን ለማስጠበቅ የሰሜንና የደቡብ የኢኮኖሚና የልማት ክፍተቶችን ለማጥበብ በጋራም የተሻለ እኩልነትና አካታችነትን ለሚያስተናግድ የዓለም ስርዓት መስራት የደቡብ ደቡብ ትብብር ዋነኛ ዓላማ እንደሆነ ተመልክቷል። ይህንኑ የደቡብ ደቡብ ትብብር ኃይለ ቃል የቡድን 20 አባል ሀገራትም ወስነው በሰነዳቸው አጽድቀውታል። በጉባኤው ላይ ቻይናን የመሳሰሉ በፈጣን እድገት ላይ ያሉ ሀገሮች ለዓለም የመልካም አስተዳደር ስርዓት መነሻ ሐሳብ ወይም ኢኒሽቲቭ ያቀረቡ ሀገሮች እንደሆኑ ተነስቷል። ይህ ኢኒሽቲቭ በጆበርጉ ስብሰባ ከፍ ብሎ ተደምጧል። የሀገሮች ሉዓላዊ እኩልነትን ማክበር፣ የዓለም አቀፍ ሕግ የበላይነትን ማጽናት የብዝሃ ኢኮኖሚዎችን ትብብር ማለማመድና ማጽናት ጥቂቶችን ሳይሆን ብዙሃንን ህዝብን ያማከለ አካሄድን መደገፍና ለተጨባጭ ተግባራት ቅድሚያ መስጠት በቤጂንግ ኢኒሽቲቭ ላይ የተጠቀሱ አቅጣጫዎች ናቸው። በብዙ የዓለም ቀጠናዎች ግራ ዘመም የፖለቲካ አቅጣጫና ቀኝ ዘመም የፖለቲካ አቅጣጫ ትግል በገጠሙበት ሁኔታ ቀደም ሲል ሶሻሊስታዊ አስተሳሰብ በሚል በምዕራቡ ጎራ የሚጠለጠሉ ህዝብን ማዕከል ማድረግ በንግድ ስርዓት ውስጥ ህግና ስርዓትን የሚያስከብር የመንግሥት ትብብርና እገዛ መኖር ከውድድር ባሻገር ትብብርና በጋራ መስራትን የሚያቀነቅኑ አስተሳሰቦችን የኒዮሊበራሉ አስተሳሰብ የሚጸየፋቸው ሐሳቦችን የያዙ ፓርቲዎች በመላው ዓለም በሕዝብ ይሁንታ እያገኙ ወደ ሥልጣን እየመጡ እንደሆነ ይታያል። ይህ አዝማሚያ ምዕራቡን ቀኛ አክራሪ ኃይል ሳያሳስበው አልቀረም። የቡድን ሀያ አባል ሀገራቱ ጉባኤ ይህ አስተሳሰብ ወይም ኢኒሽቲቭ ከፍተኛ ተቀባይነት ከማግኘቱን ባሻገር ቻይናን ጨምሮ የደቡብ ደቡብ ትብብር ሀገሮች ለመላው ዓለም ምርቶችን በፍትሐዊነት ማቅረብና የተሻለ ፍትሐዊ የሆነ የዓለም አስተዳደር እንዲኖር ያደረጉትን ሚና ሁሉም ሊከተለው እንደሚገባ ተመልክቷል። ለምሳሌ የቻይና አፍሪካ የትብብር ግንኙነት የደቡብ ደቡብ ትብብር ራዕይን ምን ያህል በጋራ ሀገራዊ ፍላጎት መጠቃቀም ላይ ወደ ተመሰረተ ተጨባጭ የልማት ውጤት መለወጡን ያሳያል ተብሏል። አፍሪካን ለረጅም ጊዜ ችላ ብሎ የነበረውን የዓለም ስርዓት አካሄድ የቀየረና የአፍሪካንም ተጨባጭ አቅም ያወጣ ትብብር መሆኑም ተመልክቷል። ትብብር በእርዳታና በብድር ላይ ብቻ መመስረቱን ቀይሮ ትብብር በጋራ ልማት፣ መሰረተ ልማት ግንባታና ተጨባጭ ውጤትን በዘላቂነት ወደ ማግኘት አቅጣጫ የለወጠ ነው ተብሏል። በጋራ ሀብት ከጋራ ጥቅም በጋራ ሀገራዊ ፍላጎት ላይ የተመሰረተ ትብብር እዛው ሳለ የተሻለ ፍትሐዊ የሆነ የዓለም አስተዳደርን እያሰፈንና የተሻለ እኩል እድል የሚሰጥና ሀገራዊ ጥቅምንም የሚያጎናጸፍ አዲስ የዓለም ስርዓት እየተፈጠረ እንደሚገኝ ማሳያ ነው ብሏል። ሺኗ ዜና አገልግሎት የደቡብ ደቡብ ትብብር ሀገሮች በዓለም መድረክ እኩል ባይሆንም ቢያንስ ሁሉም ድምፅ ያላቸውና እንዲሰሙ የሚያደርግ የአዲስ የዓለም አስተዳደር ንፋስ እንዲነፍሱ አድርጓል ተብሏል። የዓለም አስተዳደር ስርዓት ታሪካዊ የለውጥ ምዕራፍ ላይ ይገኛል ያሉት የቡድን ሀያ አባል ሀገራት የባለ ብዙ ወገን ትብብርና የጋራ የሀገሮች በጋራ መጠቃቀም ላይ የተመሰረተ የልማት ትብብር በዚህ ደረጃ እስከዛሬ ታይቶም ተሰምቶም አያውቅም ተብሏል። ወደፊትም እየተጠናከረ እንዲሄድ ይደረጋል ነው ያሉት የቡድን ሀያ አባል ሀገራቱ በዚህ አዲስ የዓለም ስርዓት ላይ ያፈነገጡና የቀድሞውን ለመመለስ የሚጥሩ ወዳጆቻችንም ይህንኑ አዲስ የዓለም ሀቅ ተቀብለው አምነው ኢምፕሬስ አድርገው ለጋራ ጥቅምና ለጋራ ተጠቃሚነት ይሰራሉ ብለን እናምናለን ብለዋል የቡድን ሀያ አባል ሀገራቱ። ቡድን ሀያ አባል ሀገራት 85 በመቶ የዓለምን አጠቃላይ የምርት መጠን ወይም ጂዲፒ የሚሸፍኑ ሁለት ሶስተኛውን ወይም 66 በመቶ የዓለምን ህዝብ ብዛት የያዙ ዛሬም ለዓለም የመልካም አስተዳደር ስርዓት መስፈን ዋነኛው መድረክ እንደሆነ